በስማ ወወሉ መንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የመላይት የጻድቃን የሰማይታት ወዳጆችና ባለሟሎች በልል እግዚአብሔር ስም እንደምንዋላችሁ እያሉ ዛሬ ጥቅምት 7ት ዓ ምት ለሙከራ ያህል አዲስ ቱ የከፈትኩ ስለሆነ በዚህ ዩቲብ ውስጥ እየገባችሁ እንድትሳተፉ ጭምር ሰብስክራይብ ላይክ ሸር እንድታደርጉልኝ እንድታበረታቱኝ የቤተ ክርስቲያን ድምፅና እንዲሁም ደግሞ የተለያዩ የተገፉ የወደቁ የተናቁ በሰዎች ዘንድ በእግዚአብሔር ዘንድ ግን የከበሩ ሰዎችን በመጠየቅና ከእናንተ ጋር በማገናኘት እህቶቻችሁን ወንድሞቻችሁን ድምፃቸውን እንድትሰሙ በማድረግ እንዲሁም የቤተ ክርስቲያኒቷን ወግና ስርዓት ሕግና ስርዓት የጠበቀ ማንኛውም ነገር መንፈሳዊ አገልግሎት ለማቅረብ ዝማሬዎችን እንደዚሁም ደግሞ ቅዳሴዎችን፣ ሰዓታቶችን፣ ማህሌቶችን ቅዱስ ያሬድ የደረሳቸውን ድርሰቶች ከሊቃውንቱ በመጠየቅ ወደ እናንተ ለማቅረብ እንደዚሁም እናንተ የምትልኳቸውን ጥያቄዎች በውስጣችሁ የሚጉላሉባቸውን ከሊቃውንትም ሆነ ከራሴ የምችላቸውን መልሶችን ወደ እናንተ ለማቅረብ የተዘጋጀሁ መሆኔን አውቃችሁ በእያንዳንዱ ጉዞና ሂደት ውስጥ አብራችሁ እንድትሳተፉ እግዚአብሔር አምላክ እንዲረዳን እየለመንሁና እየጠየኳችሁ እናንተም በያላችሁበት ቦታ ሁሉ አምላካችን እግዚአብሔር የሁሉ ነገር ባለቤት የሆነው ቋጠሯችሁን ይፍታላችሁ፣ ሀሳባችሁን እግዚአብሔር አምላክ ይፈጽምላችሁ የምትበሉት እንጀራ፣ የምትጠጡት ውሃ፣ የምትለብሱት ልብስ፣ የምታድሩበት የምትኖሩበት መጠለያ፣ ወልዳችሁ የምትስሙበት፣ በደስታ የምትቆሙበት ጊዜና ዘመን እግዚአብሔር አምላክ እንዲሰጣችሁ ጭምር እየለመንሁና እየተማጸኑ ነገር ግን እግዚአብሔር የሚሰራበት ጊዜ አለውና በጊዜው ጊዜ እግዚአብሔር ለናንተ ይሰጣችኋልና ያንጌ ሳትቸኩሩ ጠብቁት። ነገር ግን የምንጠብቀው እየጸለይን በእምነት ሁነን ከቤቱ ሳንጠፋ እየጾምን እየጸለይን ስህተትም ካለን ንስሐ እየገባን ከእግዚአብሔር ጋር እየታረቅን መሆን አለበት እንጂ በኃጢአት ላይ ኃጢአት በበደል ላይ በደል እየጨመርን እግዚአብሔርን እያሳዘን ለምንጠይቀው መልስ እንቅፋት እንዳይሆንብን እግዚአብሔርን ፊቱን እንዳያዞርብን እግዚአብሔርም ከእኛ ተመልሶ ሌላ ኃጢአት ሰርተን እንዳናስቀይመው ፊቱም ከእኛ እንዳይመልስ እግዚአብሔር አምላክ እንዲረዳን ያስፈልጋል። ስንወጣም ስንገባም በጥበብና በማስተዋል ይሁን። ዘመኑ ክፉ ዘመን ነውና አስተዋይ መሆን ያስፈልጋል። እንግዲህ መጽሐፍ ቅዱስ ሁልጊዜ የሚነግረን ዘመኑ እጅግ ክፉ ነውና ተጠንቀቁ የሚል ነው። ነገር ግን ዘመኑን ክፉ የሚያደርገው ራሱ ዘመኑ አይደለም፣ በዘመኑ ውስጥ ያሉ ሰዎች ናቸውና ሰው ክፉም ደግም ነገር ያስተምራልና ስለዚህ ከደጎች ጋር ውለን ደግ ነገር እንድንማር ክፎች ደግሞ ከክፎች ጋር ውለው ክፉ ነገር ተምረው በደጎች ላይ የሚፈጽሙት ብዙ በደላልና አለማችን ሁለት ሰዎች ይኖሩባታል አንደኛው ጻድቅ አንደኛው ደግሞ የዲያብሎስ ልጅ የክፋት ልጅ ማለት ነው ስለዚህ የክፋት ልጆች በሞሉባት ዓለም ላይ የጽድቅ አገልጋዮች ጥቂዎች ቢሆኑም ከእነዚህ ጋር መዋል ደግሞ ያስፈልጋል። ፈጽሞ በምድር ላይ ሰው የለም ብሎ ማሰብም ደግሞ ስተት ነው። እግዚአብሔር ሰው አለው። ለምሳሌ ያህል ኤልያስ በዘመኑ በአክዓብ ዘመን በኤልዛቤል ዘመን ብቻዬን ቀርቻለሁ፣ ነፍሴን ውሰዳት እያለ ይጸልይ እንደነበረ መጽሐፍ ቅዱስ ነጋል። እግዚአብሔር ግን አንተ የማታቃቸው እኔ የማውቃቸው ብዙ ሰዎች አሉኝ እንዳለውና መልስ እንደሰጠው እንመለከታለን እንዳያለን። ስለዚህ እግዚአብሔር ጊዜ ያለውና ይሄ ዘመን እንደከፋ ክፉም እንደሆነ አይቀርም ያልፋል። እማያልፍ ነገር የለም። ስለዚህም ሚዲያችንንም ለዚህ ነው ያልፋል ያልን ነው። ማይበሉ ያልፋል፣ ተንኮሉ ያልፋል፣ ስርቆቱ ያልፋል፣ ቂሙ ያልፋል፣ እርስ በርስ መባላላቱ ያልፋል፣ ዘረኝነቱም ያልፋል፣ ጦርነቱም ያልፋል። እማያልፈው እግዚአብሔርና የእግዚአብሔር መንግሥት ናትና። ስለዚህ የእግዚአብሔር ልጆች ከእግዚአብሔር ጋር ሆነን በቤቱ ኑረን ቅዱስ ስሙን እየጠራ እንድንኖር እግዚአብሔር አምላክ ይርዳን።